ራፑን ዜል እና ጠንቋይዋ። ከረጅም ዓመታት በፊት በአንድ አነስተኛ መንደር ውስጥ አንድ ነጋዴ ከሚስቱ ጋር ይኖር ነበር። እነዚህ ጥንዶች ልጅ እንዲኖራቸው ቢፈልጉም ልጅ ግን አልነበራቸውም። ጥንዶቹም ከሚኖሩበት ቤት ለጥቆ አንድ በጣም ኃይለኛ ጠንቋይ ትኖር ነበር። የዚህችም ጠንቋይ ቤት በአትክልት ስፍራ የተከበበ ሲሆን ወደዚህ አትክልት ስፍራ ማንም እንዲገባ አትፈቅድም። የገባውንም ትቀጠዋለች። ከዕለታት በአንዱ ቀን የነጋዴው ሚስት በመስኮት በኩል የጠንቋያን የአትክልት ስፍራ ተመለከተች። ከደረሱትም ቆስቶች መብላት አማራት። ለባሏም ከጠንቋያው ቀስቶች መብላት በጣም አማረኝ አለችው። እሱም ይህ እኮ በጣም አደገኛ ነው አይቻልም፣ አላት ሚስትየውም፣ መልሳ እኔ አያገባኝም ብቻ የሆነ ነገር አድርግ እኔ ሌላ ነገር ሳይሆን የምፈልገው ቆስጦውን ብቻ ነው አለችው። ነጋዴውም እንዴት አድርጎ ቆስጦውን ማግኘት እንደሚችል መጨነቅ ጀመር። ከቀን ወደ ቀን የነጋዴው ሚስት ቆስጦውን የመብላት ፍላጎቷ እየጨመረ ሄደ። በጣምም ከመጓጓቷ የተነሳ ታመመች፣ ምግብም መብላት አቆመች። ነጋዴውም ሚስቴን እያዩዋት ከምትሞት የተከፈለውን ዋጋ ከፍኬ ቢሆን ቆስጦን አመጣለሁ አለ። ምሽትም እስኪሆን ከጠበቀ በኋላ ያለውን ድፍረት አሰባስቦ አስቦ የጠንቋያን አጥር ዘሉ ወደ አትክልት ስፍራው ገባ። ቀጥሎም ትንሽ ቆስጦዎችን ከቀጠፈ በኋላ በፍጥነት ወደ ቤቱ ተመለሰ። ያመጣውንም ቆስጣ ለሚስቱ ሰጣት። ሚስቱም በላች። ለባሏም ቆስጦዎቹ ከጠበኩት በላይ በጣም ጣፋጮች ናቸው። ቢሆንም ከዚህ በላይ ብዙ መብላት እፈልጋለሁ አለችው። በቀጣይ ቀን ምሽት ነጋዴው በድጋሚ ጠንቋያን አጥር ዘሎ ወደ አትክልት ስፍራው ገባ። ጠንቋያም በአትክልት ስፍራ ቆማ ጠበቀችው። ጠንቋያው እንዴት ብትደፍረኝ ነው ወደ አትክልት ስፍራ የገባ? ያደረግከው ነገር እቀጣለሁ አለሁ አለችው። ነጋዴውም እባክሽ ይቅርበይ፣ ሚስቴ ቆስጦን ለመብላት በጣም ስለጓጓች ነው። በጣምም ከመጓጓቱ የተነሳ ታመመችብኝ። እንዳትሞትብኝ ብዬ ነው ይህንን ያደረግኩት አላት። ጣንቋያ ታዲያ ለምን አላስፈቀርከኝም አለችው። እሱም ስለፈራዎች ነው አላት። ጣንቋያ መልካም፣ በአንድ ነገር ከተስማማን የፈለግከውን ያህል ቆስጣ መውሰድ ትችላለህ። ይኸውልህ፣ ልጅ ስትወልዱ ለእኔ ትሰጡኛላችሁ አለችው። ነጋዴውን በፍርሃት ውስጥ ሆኖ ተስማማ። ከአንድ ዓመት በኋላ ነጋዴና ሚስቱ ቆንጅዬ ሴት ልጅ ወለዱ። ነጋዴውም ልጁን ራፑንዜል ብሎ ስም አወጣላት። ጠንቋያም ወደ ነጋዴው ቤት መጣች፣ ራፑንዜልንም ወሰደቻት። ነጋዴውና ሚስቱን በጣም አዘኑ። ጠንቋያም ራፑንዜልን ጥቅጥቅ ባለ ጫካ ውስጥ በሚገኝ ረጅም ግንብ ላይ ያኖረቻት። ግንቡም ከአንድ መስኮት በቀር በርም ሆነ ምንም ዓይነት መወጣጫ ደረጃ የለውም። ራፑንዜልም ጠንቋያን እንደ እናቷ በመቁጠር አደገች። እያደገች በሄደች ቁጥርም ወርቃማ ፀጉሯ በጣም ረጅም እየሆነ ሄደ። ጠንቋያም የራፑንዜል ጸጉር የእርጅና መድኃኒት እንደሆነ ስለምታውቅ ጸጉሯን አላስቆረጠቻትም ነበር። ጠንቋያም ወደ ግንብ ላይ መውጣት ስትፈልግ፣ ራፑንዜል፣ ጸጉሮችሽን ወደታች ለቃቂ ወድናትሽ ነኝ ትላታለች። በዚህም ጊዜ ራፑንዜል ጸጉሯን ወደታች ትለቀዋለች፣ ጠንቋያም እየተንጠለጠለች ትወጣለች። ራፑን ዜል ትልቅ ልጅ ሆነች። የውጭንም ዓለም ማየት በጣም ፈለገች። ቢሆንም ጠንቋያ የውጭው ዓለም በጣም መጥፎና አስፈሪ ዓለም እንደሆነ በማስፈራራት ነገረቻት። ራፑን ዜልም ደጋግማ የውጭውን ዓለም ለማየት ጠንቋያን ጠየቀቻት። ቢሆንም ጠንቋያ በእንቢተኝነቷ አጸናች። ከዕለታት በአንድ ቀን አንድ ልዑል በጫካ ውስጥ እየጋለበ ሳለ ራፑን ዜል በግንቧ ላይ ሆላ ስትዘፍን ሰማ ወደ ግንቡም ሲጠጋ ራፑን ዜልን ተመለከተ። ልዑሉም ወደ ግንቡ ለመውጣት በማሰብ በር ወይም መወጣጫ ደረጃ መፈለግ ጀመረ። ይሆንም ምንም ማግኘት አልቻለም። ተስፋን በመኮቱ ወደ ቤተ መንግስቱ ተመለሰ። ልዑሉም በራፑንዜል ውበት እንዲሁም ድምፅ በጣም ስለተማረከ ወደ ግንቡ መመላለስን ሥራው አደረገ። በሪ ጅርኛ ኮ አንድ ቀን ልዑሉ እንደ ልማዱ የራፑንዜልን ዘፈን እየሰማ ሳለ ጠንቋያ ወደ ግንቡ ዘንድ መጣች። ጠንቋያም ራፑንዜል ፀጉርሽን ወደ ታች ለቀቂ ወዷ እናትሽ ነኝ በማለት ጮፈች። በዚህን ጊዜ ራፑንዜል ጸጉሯን ወደ ታች ለቀቀችው። ጠንቋያም በመንጠላጠል ወደ ግንቡ ላይ ወጣች። ሉሉም የሚሆነውን ነገር በአግራሞት ተመለከተ። ጠንቋይዋም ከሄደች በኋላ ሉሉ ወደ ግንቡ በመጠቃት ራፑን ዜል ፀጉርሽን ወደ ታች ልቀቂ ውዷ እናትሽ ነኝ በማለት ጮኸች። ራፑን ዜልም ፀጉሯን ወደ ታች ለቀቀች። ሉሉም የራፑን ዜል ፀጉር ላይ በመንጠላጠል ወደ ላይ ወጣ። ራፑን ዜልም ልውሉም ባየችው ጊዜ በጣም ፈራች። አንተ ማነህ ማነ? ስትል ጠየቀችው እሱም እኔ ልውል ነኝ ሲል መለሰላት። ራፑን ዜልም እንዴት ወደዚህ መጣ አለችው። እርሱም የተፈጠረውን ነገር በሙሉ ነገራት። በድምጿም እጅግ እንደተማረከና እሷን ለማየት ስለፈለገ ወደ ላይ እንደወጣም ነገራት። ልውሉም በጣም ስላፈቀራት እንድታገባው ጠየቃት። ራፑን ዜልም የውጭውን ዓለም እንደሚያሳያት በመተማመን ፈቃደኛ ሆነች። ራፑን ዜልም ቀጥላ እኔ እንዴት ከግንቡ መውረድ እንዳለብኝ አላውቅም፣ አንተ ታውቃለህ አለችው። ሎሎም ስለዚህ ነገር ነገ በደንብ አስቤበት እመጣለሁ፣ ደህና ደሬን ቆንጆ በማለት ሄደ። በቀጣዩ ቀን ጠንቋያ በአስማቷ ራፑን ዜል ከልዑሉ ጋር ለመሄድ እንዳሰበች አወቀች። ወደ ግንቡም በመሄድ ወደ ላይ ወጣች። ጠንቋያ እስካሁን ተንከባክቢ አላሳደግኩሽም? አንቺ ግን ተታሺ ልትሄጂ ነው። ስለዚህ ቀጣሻለሁ በማለት ወርቃማ ጸጉሯን ቆረጠችባት። ራፑን ዜልን በድንጋጤ ማልቀስ ጀመረች። ጠንቋያም ራፑን ዜል እንድትሰቃይ በማሰብ ጭብ ወደ አለ በረሃ በአስማት ላከቻት። ጠንቋያም በመቀጠል ልውሉን መጠበቅ ጀመረች። ልዑሉም አመሻሽ ላይ ወደ ግንቡ መጣ። ድምፁንም ከፍ በማድረግ ራፑን ዜል ልዑልሽ ነኝ፣ ፀጉርሽን ላኪልኝ አላት። ጠንቋያም የተቆረጠውን የራፑን ዜል ፀጉርን ላከችለት። ልዑሉም ተንጠልጥሎ ወደ ላይ ወጣ። ልዑሉና ጠንቋያ ፊት ለፊት ተገናኙ። ጠንቋያ ራፑን ዜልም ፈልገ ነው። እሷን እኔ ጭው ወዳለ በረሃ ልኪያታለሁ። መቼም ቢሆን አታገኛትም በማለት ልዑሉን ወደ ታሽ ገፈጠረችው። ልዑሉም ራፑን ዜልን በማጣቱ በሐዘን ተመለሰ። በዛፍ ስርም ተቀምጦ ተስፋ መቁረጥ እንደሌለበትና ራፑን ዜልን መፈለግ እንዳለበት አሰበ። በጫካ ውስጥም ራፑን ዜልን መፈለግ ጀመረ። ከብዙ ፍለጋ በኋላ ልዑሉ ራፑን ዜል ያለችበት በረሃ ላይ ደረሰ። በረሃው ላይም እየተጓዘ ሳለ የሚያምር የሴት ድምፅ ሰማ። ወደ ድምፁም ሲጠጋ ራፑንዜል በዛፍ ስር ተቀምጣ ስትዘፈን ተመለከታል። በስተመጨረሻም ልዑሉና ራፑንዜል ተገናኙ፣ በደስታም ተቃቀፉ። ከዚያም ተያይዘው ወደ ልዑሉ ቤተመንግስት ዘንድ ሄዱ ቤተ መንግስቱም ልውሉ የሚወዳትን ልጅ ስላገኘ በደስታ ተቀበሉት። የግዛቱ ሰዎችም ራፑን ዜል የነጋዴው ሴት ልጅ መሆኗን አወቁ። ራፑን ዜልም ትክክለኛ ቤተሰቦቿን ፈልጋ አገኘቻቸው። በስተመጨረሻም ራፑንዜል እና ልውሉ በታላቅ ድግስ ተጋቡ። የደስታን ሕይወትንም መኖር ጀመሩ።